ሰላም ሰናይት፣ እንዴት ነሽ? ሰላም። ልጆች ያልተገባ ባህሪ የሚያሳዩት ወይም ደግሞ ኦቨርዌልምድ የሚሆኑት ለምን ነው? ልጆች ያልተገባ ባህሪ የሚያሳዩት ወይንም ደግሞ ኦቨርዌልምድ የሚሆኑት በዋነኝነት በሶስት ምክንያት ነው። የመጀመሪያው ኮሚኒኬሽን ዲፊከልቲ ይሄ ማለት መግባባት ፈልገው መግባባት ሳይችሉ ሲቀሩ፣ ሁለተኛው ደግሞ ሴንሰሪ ኢሹ ወይም ደግሞ በስሜት ዋሳቸው አማካኝነት በሚቀበሉት ከመጠን ያለፈ ወይንም ደግሞ ከመጠን ያነሰ ኢንፎርሜሽን ምክንያት በሶስተኛ ምክንያት ደግሞ ቼንጅ ኢን ሩቲን ከለመዱት የየእለት ተግባር ሩቲን የምንለው ከዛ ስንወጣ ኦቨርዌልምድ ሊያጋጥማቸው ወይንም ደግሞ ያልተለመደ አይነት አስቸጋሪ ባህሪዎችን ሊያሳዩ ይችላሉ ማለት ነው። ኮሚኒኬሽን ዲፊካልቲ ስንል ወይንም ደግሞ መግባባት ሲያቅታቸው ያልተለመደ ባህሪ ያሳያሉ ስንል በተለያየ ምክንያት ሊሆን ይችላል። ፊዚካል ፔን ገጥሟቸው የሆነ ቦታቸውን አሟቸዋል፣ ግን እንዴት መናገር እንዳለባቸው አያውቁም። ወይም ደግሞ ከልጆች ጋር ኢንተራክት ማድረግ ሳይችሉ ሲቀሩ ወይም ደግሞ አካባቢያቸው ላይ እየተፈጠረ ያለውን ነገር መረዳት ሲያቅታቸው ኦቨርዌል ምድ ሊሆኑ ወይም ደግሞ አስቸጋሪ ባህሪዎችን ሊያሳዩ ይችላሉ ማለት ነው። ለምሳሌ እርቦኛል ማለት ፈልገዋል ወይም ደግሞ ረጅም ሰዓት እያሰራናቸው ደክሟቸዋል፣ ማረፍ እፈልጋለሁ ማለት ፈልገው ይህንን መግለጽ ሲያቅታቸው እና እኛ አንደርስታንድ ካላደረገ ሊያደርግ ናቸው ኦቨርዌልምድ ሊሆኑ ወይም ያልተገባ ባህሪ ሊያሳዩ፣ ሊረብሹ፣ ሊነጫነጩ ይችላሉ ማለት ነው። በአጭሩ ፊሊንጋቸውን ወይም ደግሞ ኒዳቸውን፣ የሚፈልጉትን ነገር ኤክስፕረስ ማድረግ ሲያቅታቸው ያልተገባ ባህሪ ሊያሳዩ ይችላሉ ማለት ነው። ሁለተኛው ደግሞ ሴንሰሪ ኢሹ ወይንም ሴንሰሪ ኦቨርሎድ የምንለው ነው። ልዩ ፍላጎት ያላቸው ልጆች እንደምታውቁት ኦቨር ሴንሲቲቭ ወይንም ደግሞ አንደር ሴንሲቲቭ ሊሆን ይችላሉ። ይሄንን ለማስረዳት ለምሳሌ እኛ ኢንፎርሜሽን የምናገኘው ከአይናችን፣ ከአፍንጫችን፣ ከምላሳችን፣ ከጆሮአችን እንዲሁም ደግሞ በመዳሰስ ከቆዳችን ኢንፎርሜሽን እናገኛለን ማለት ነው። እነዚህ ልጆች የሚያገኙትን ኢንፎርሜሽን ብሬናቸው ፕሮሰስ የሚያደርግበት መንገድ የተለየ ስለሆነ አንደር ሴንሲቲቭ ወይንም ደግሞ ኦቨር ሴንሲቲቭ ሊሆን ይችላሉ። ለምሳሌ ይሄ ድምጽ ይሰማቸዋል። ይሄ ድምጽ እነሱ ጋር ሲደርስ ወይ በጣም ላውድ ሆኖ ሊሰማቸው ይችላል፣ ወይም ደግሞ አነስተኛ ድምጽ ሊሆን ይችላል። ስለዚህ በስሜት ህዋሳቸው አማካኝነት የሚቀበሉት ኢንፎርሜሽን ብሬናቸው ፕሮሰስ የሚያደርግበት መንገድ የተለየ ስለሆነ ከመጠን በላይ ወይም ደግሞ ከመጠን ያነሰ ኦቨር ሴንሲቲቭ ወይንም ደግሞ አንደር ሴንሲቲቭ ሊያደርጋቸው ይችላል ማለት ነው። ለምሳሌ በአይናችን ብርሃንና ቀለሞችን እናያለን። እኛ ብርሃንን አይተን የምንሰጠው ምላሽ ተመሳሳይና ና አስቸጋሪ ላይሆን ይችላል። እነሱ ጋር ስንሄድ ግን ብርሃንን መቋቋም ላይችሉ ይችላሉ ማለት ነው። ወይንም ደግሞ የሚጠሏቸው መቋቋም የማይችሉት የሆነ ከለር ሊኖር ይችላል ማለት ነው። በአይናችን ላይትና ከለር ብቻ ሳይሆን እንደዚሁም ደግሞ በጣም ውስብስብ ያለና ጭንቅንቅ ያለ ቦታዎችን ማየት በጣም ሴንሲቲቭ ሊያደርጋቸውና ያልተገባ ባህሪ እንዲያሳዩ ምክንያት ሊሆን ይችላል ማለት ነው። በአፍንጫቸው ደግሞ የሚቀበሉትን ሽታ መቋቋም ሊያቅታቸው ሊያስከትላቸው ይችላል። ምናልባት ውድና በጣም ቆንጆ ስቶም ሊሆን ይችላል ግን ያንንም አክሰፕት ማድረግ ሊከብዳቸውና ለዛ ሴንሴቲቭ ሊሆን ይችላሉ ማለት ነው። እንደዚሁም ደግሞ በጆሯቸው ላውድ የሆነ ድምጽ ወይንም ደግሞ በጣም ክራውድድ የሆነ ብዙ ሰዎች ያሉበት ቦታ፣ ጫጫት ያለበትን ቦታ መቋቋም ያቀታቸዋል ማለት ነው። እንደዚሁም በምላሳቸው ደግሞ የተለያዩ ምግቦችን ማላመጥ ሊያቅታቸውና ምግቦችን እንዲመርጡ ምክንያት ሊሆኑ ይችላሉ ማለት ነው። ምክንያቱም የተለያዩ የምግቦችን ቴክስቸር ምላሳቸው ፊል የሚያደርግበት መንገድ ከኛ የተለየ ስለሆነና ያንን መቋቋም ስለሚያቅታቸው በጣም ፒኪ ኢተርም ሊሆኑ ይችላሉ ማለት ነው። እንደዚህም ደግሞ በቆዳቸው በሚነኩት ነገር፣ በሚዳስሱት ነገር ሴንሴቲቭ ሊሆኑ ይችላሉ ማለት ነው። በነገራችን ላይ ይሄ ሴንሰሪ ኢሹ የምንለው ሁላችንም ጋር ያለ ነገር ሲሆን እነሱ ጋር ግን በጣም ሃይ ሌቭል ይሆናል ማለት ነው። ለምሳሌ እኔ እንደዚህ አይነት ኢሹ ያለብኝ ይመስለኛል። ለምሳሌ ድምጽ ምንድን ነው ብላክ ቡርድ በወረቀት ሲጠፋ እኔ መቋቋም አልችልም፣ ላልቅስ እችላለሁ። በጣም ነው የሚረብሸኝ። እንደዚህም ደግሞ የሆነ ከለር አለ ኤሌክትሪክ ከለር ነው የሚባለው፣ ሌመን ነገር እሱን ከለር ማየት ሳይ በጣም መጥፎ ስሜት ነው የሚሰማኝ፣ ደስ አይለኝም። እና አንደርስታንድ ለማድረግ ቅርብ ነኝ። ስለዚህ ሴንሰሪ ኢሹ ሁላችንም ጋር ያለ እና እነሱ ጋር ግን በጣም ጎልቶ የሚታይ ነገር ነው ማለት ነው። በሴንሰሪ ኢሹ ምክንያት ምን አይነት ምላሽ ሊያሳዩ ይችላሉ? የመጀመሪያው ለምሳሌ የረበሻቸው ብርሃን ካለ ምናምን፣ አይ ኮንታክት ማድረግ ሊያቅታቸው ይችላል። ጭራሽ ቀና ላይሉ ይችላሉ። አይታችሁ ከሆነ ብዙ ጊዜ አይናቸው እንደዚህ በከፊል መጨፈን፣ እንደዚህ ብሎ ብሎ ማየት ነገር ብርሃኑን ማየት ስለማይችሉ ማለት ነው። ስለዚህ አይ ኮንታክት ለማድረግ ይቸገራሉ። እንደዚሁም ደግሞ ለምሳሌ ለስሙ ምላሽ የሚሰጥ ልጅ አቤል ስንለው ይዞ ነበረ ልጅ እንደዚህ አይነት ቦታ በጣም የሚረብሽ ቦታ ካለ በጣም ላውድ የሆነ ቮይስ ያለበት ቦታ ከሆነ ስሙን ስንጠራ ላይመልስልን ይችላል ማለት ነው። እንደዚህም ደግሞ የስኪን ወይንም ደግሞ ተች ሴንሲቲቪቲ ያለበት ልጅ ደግሞ ከሆነ ሁልጊዜ አንድ አይነት ልብስ ብቻ መልበስ ሊፈልግ ይችላል። ወይ ደግሞ ታይፓቸው የጨርቆቹ ቴክስቸር ተመሳሳይ የሆነ ልብስ ብቻ መልበስ የሚፈልጉ ልጆች ሊኖሩ ይችላሉ። እንደዚህ ደግሞ የሽታ ሴንሲቲቪቲ ያለባቸው ደግሞ ልጆች ከሆኑ ለማጽዳት የምንጠቀማቸው ፕሮዳክቶች ሊሆኑ ይችላሉ፣ ወይንም ሽቶ፣ እነዚህን ሁሉ መቋቋም ሊያቅታቸው ይችላል ማለት ነው። የታንግ ወይንም ደግሞ የቴስት ሴንሲቲቪቲ ያለባቸው ልጆች ደግሞ የምግቦችን ቴክስቸር ሊያማርጡ ወይንም ደግሞ ስትሮንግ የሆነ ቴስት ያላቸውን ምግቦች ላይመገቡ እና በጣም ምግብ ሊመርጡ ይችላሉ ማለት ነው። እነዚህ የሃይፐርሴንሲቲቪቲ ሲሆኑ ሃይፖሴንሲቲቭ ደግሞ ሲሆን ለምሳሌ ብርሃንን ማየት በጣም ሊወዱ ወይ ደግሞ ከሆነ ከለር ጋር በጣም አዲክትር ሊሆኑ በጣም ሊወዱ ይችላሉ። እንደዚሁም ደግሞ ቴክስቸሮችን መውደድ በተቃቀፍ በጣም ሊወዱ ይችላሉ። ኖዚ የሆኑ ድምጾች አሁን አብዛኞቹ ይረብሻቸዋላ። ልክ እንደዛው ደግሞ የተወሰኑ ልጆች ደግሞ አሉ የሚወዱ ጆሯቸውን እንደዚህ ይዘው ለድምፁ እንትን የሚሰሩ ጆሯቸውን እያንቀሳቀሱ ማለት ነው እና ላውድ የሆነ ቮይስን የሚወዱም አሉ ኢንጆይ የሚያደርጉትም ልጆች አሉ ማለት ነው። ፍላጎታቸው በጣም የተለያየ ነው። እንደዚሁም ደግሞ ምግብ የሚመርጡ ልጆች እንዳሉ ሁሉ ልክ እንደዛው እኛ እንኳን መቋቋም የሚያቅተንን ስፓይሲ የሆኑ ምግቦችን ደግሞ አብዝተው የሚመገቡና ምንም ምግብ የማይመርጡ ደግሞ ልጆች ይኖራሉ ማለት ነው። ይህም በሴንሰሪ ኢሹ ምክንያት ሊሆን ይችላል ማለት ነው። ሶስተኛ ኦቨርዌልምድ የሚሆኑበት ወይም ደግሞ ያልተለመደ ባህሪ የሚያሳዩበት ምክንያት የሩቲን መለወጥ ነው። ይህ ምንድነው? ከለመዱት የህይወት ስርዓት ስንወጣል። አብዛኞቹ ልጆች ለሩቲን በጣም ስትሪክት ናቸው። እኔም ማውቃቸው የምሰራላቸው ልጆች ለምሳሌ ኦልሞስት ሁሉም በሚባል ደረጃ ሩቲን ሲቀየር በጣም ያልተለመደ ባህሪ ሊያሳዩና ሊረበሱ ይችላሉ። ለምሳሌ ከትምህርት ቤት ፒክ የምታደርጉበት ሰዓት ሁሌ ዘጠኝ ሰዓት የምትወስዷቸው ከሆነና አስር ደቂቃም ወይም ሀያ ደቂቃም ሌት ከሆናችሁ ያ ሰዓት ለነሱ ሩቲን እንደተዛባ ነው የሚሰማቸው። ስለዚህ በጣም ሊረበሱ ይችላሉ ማለት ነው። ሁል ጊዜ ተመሳሳይ ነገር ማድረግ ስለሚፈልጉ ማለት ነው። አንድ ልጅ አለ፣ የዚህ ሰውዬ ጭንቅላት መዞር በጣም ይረብሸዋል ማለት ሁልጊዜ በሱ ቤት ይሄ ሰውዬ እግሩ ቀጥ ማለት አለበት እጁ መዘርጋት አለበት እና አንገቱ ሁልጊዜ ወደፊት መሆን አለበት። እንደ ሪዋርድ ተጠቀመዋለኝ በጣም የሚወደው ነገር ስለሆነ፣ አንዳንዴ ሳላውቅ አንገቱ ዞሮ ምናምን ከሰጠውት በጣም ነው የሚናደደው። ለረጅም ሰዓት ሊያለቅስ ይችላል ወይም ኦቨርዌልምድ ሊሆን ይችላል ማለት ነው ምክንያቱም ከለመዱት የህይወት ስርዓት ከሩቲን መውጣት ስለማይፈልጉ ማለት ነው። እንደዚህም ለምሳሌ የሚማሩበት ክፍል ቢቀየር ሆነ ምክንያት ከሚማሩበት ክፍል ወጥተው ሌላ ክፍል ተቀይሮ ሲማሩ በጣም ሊረበሱ ይችላሉ። ያንን ትምህርት መማር ያለባቸው እዛ ክፍል ውስጥ ብቻ እንደሆነ ሊያስቡ ይችላሉ። የሚለብሱትን ብርድ ልብስ መቀየር፣ ቢጃማቸውን መቀየር ብቻ፣ ማንኛውም አይነት ነገር ከለመዱት ህግ ስትወጡና የሆነ ነገር ሲቀየር ሊረበሱና ኦቨርዌልምድ ሊሆኑ ያልተገባ ባህሪ ሊያሳዩ ይችላሉ ማለት ነው። ታዲያ ልጆቻችን ኦቨር ዌል ምድ ሲሆኑ ወይንም ደግሞ ያልተገባ ባህሪን ሲያሳዩ ምን ማድረግ አለብን? የመጀመሪያው ኮዙን ማወቅና መጻፍ ያስፈልጋል። እንዳትረሱ፣ ሁል ጊዜ ልጆቻችሁ የሚያሳዩትን ለውጥም ሆነ የሚያጋጥማቸውን ነገር እጻፍ አለባችሁ። ለምሳሌ ያልተገባ ባህሪ ሲያሳዩ መቼ ነው እያሳዩት ያንን ነገር፣ ምን ነበር አካባቢያቸው ላይ፣ በምን ምክንያት እንደዛ ሊሆኑ ይቻሉ፣ እሱን ትጽፋላችሁ። ምን ኦቨር ዌል ምድ እንደሚያደርጋቸው ለማወቅ ይረዳናል ማለት ነው። ለምሳሌ በኮሚኒኬሽን ምክንያት ሊሆን ይችላል። ስለዚህ ፍላሽ ካርዶች ሰዎችን በመጠቀም ፊሊንጎችን ማስተማር። እርቦት ከሆነ የሚያለቅሰው ለምሳሌ እንደ ራበው የሚያሳይ ምስል ተጠቅመን እያሳየ ነው፣ ሲርበው ያንን ስዕል እንዲያሳየን ማድረግ ነው። ይሄም በኮሚኒኬሽን እጥረት ምክንያት የሚመጣውን ያልተገባ ባህሪ መቅረፍ እንችላለን ማለት ነው። ሁለተኛው ደግሞ በሴንሰሪ እሹ ምክንያት ከሆነ ሴንሰሪ ኦቨርሎዶችን መቀነስ ማለት ነው። ለምሳሌ ላይት የሚረብሰው ልጅ ከሆነ ሶፍትና ናቹራል የሆኑ ላይቶችን መጠቀም ያስፈልጋል፣ ወይንም ደግሞ ላይትን መቀነስ ያስፈልጋል ማለት ነው። ከለሮች የሚረብሱት ልጅ ከሆነ ኢንቫይሮንመንቱን ማስተካከል፣ ድምጽ የሚረብሰው ደግሞ ከሆነ ድምጾችን መቀነስና ኖይዝ ካንስሊንግ ሄድፎን የሚባላለው ውጭ ዋለን በደንብ የሚጠቀሙት ነው። ሴንሰሪ ሱ ላለባቸው ልጆች ከቻለን እሱንም መጠቀም ካልሆነ ግን እንደዚህ አይነት ጫጫታ ካለበት ቦታ ላይ ልጁን ማራቅና ካልም ወደ ሆነ ቦታ ላይ መውሰድ ያስፈልጋል ማለት ነው። እንደዚሁም ደግሞ ቴክስቸር በቀላሉ የሚረብሰው ከሆነ የሚመቸውን አይነት ልብስ ልንመርጥለት ይገባል ማለት ነው። እንደዚሁም ደግሞ ሌላ ሊያረጋጋቸው የሚችል ነገሮች ልክ እንደ ዥዋዥዌ የሚንቀሳቀሱ ነገሮችን በመጠቀም እነሱ ላይ ስናደርጋቸው ሞር ካልም ይሆናሉ ማለት ነው። በዚህ መንገድ ልናግዛቸው እንችላለን ማለት ነው። ሌላው ቼንጅ ኦፍ ሩቲን ላይ፣ ለምሳሌ ሁል ጊዜ ከትምህርት ቤት ፒክ የምታደርጋቸው እናታቸው ሆና የሆነ ቀን ላይ አባታቸው ቢመጣ በጣም ሊነደዱ ሊበሳጩ ምናምን ይችላል። አባታቸውን ስለማይወዱት ሳይሆን ሩቲን ተቀየረ። በቃ ሩቲን መቀየር በእነሱ ዘንድ ባይዘቢ በጣም ትልቅ ነገር ነው። ምናልባት አባታቸውን አፍቋቸዋል። አባታቸውን ማግኘት ይፈልጋሉ ግን ትምህርት ቤት መጥቶ እንዲወስዳቸው አይፈልጉም። ትምህርት ቤት መምጣት ያለባት እናትየው ናት፣ እንደዛ ብለው ሊያስቡ ይችላሉ። ለምሳሌ ሁሌ ወደ ቤት ሲገቡ አባታቸውን ቤት ውስጥ የሚያገኙ ከሆነና የሆነ ቀን ላይ አባታቸው ባይኖር ለእነሱ ዓለም እንደተደበላለቀች ነው የሚሰማቸው። ማለት አባታቸውን እንዳጡ ይሰማቸዋል ምናምን አይደለም ግን ሩቲን በቃ ተዛብቷል። ቤት ሲገቡ አባታቸውን ማግኘት ሲገባቸው አላገኙትም። ይሄ ደግሞ በጣም ይረብሳቸዋል ማለት ነው። ወላጆች እንዲሁም ደግሞ መምህራን መረዳት ያለባችሁ ነገር ልጆች ኦቨርዌልምድ ሲሆኑ ወይንም ደግሞ ያልተገባ ባህሪን ማሳየት ሲጀምሩ ማድረግ የሌለብን ነገር ማድረግ የማይፈልጉትን ነገር እንዲያደርጉ ማስገደድ የለብንም። ለምሳሌ ማየት አልቻሉም፣ ማየት አይ ኮንታክት ማድረግ ሳይችሉ ሲቀሩ ተመልከተኝ፣ ይሄኝ እያለን አንገታቸውን እንትን እያለን እንዲያዩን ማስገደድ የለብንም። ለሴንሰሪ ኢሹ ምክንያትና ላይቱን መቋቋም አቅቷቸው ሊሆን ይችላል ማለት ነው። ወይም ደግሞ መብላት ያቃታቸውን ከቴክስቸሩ የተነሳ መብላት ያቃታቸውን ምግብ እንዲበሉ ማስገደድ የለብንም። ወይም ደግሞ እኛ የለበስነው ነው ልብስ ቴክስቸሩ ኦቨር ዌልምድ ሊያደርጋቸው ይችላል። ስለዚህ ሊጠጉን አይፈልጉም። እኛ ደግሞ በግድ ካላቀፍከኝ ልንላቸው እንችላለን እና እንዲያቅፉን ማስገደድ የለብንም ማለት ነው። እና የሚሰማቸውን ስሜት እኛ በእነሱ ቦታ ሆነን ስላላየ ነው ሪስፔክት ልናደርግና ልንረዳቸው ይገባል ማለት ነው። የዛሬ ቪዲዮ ይህንን ይመስል ነበር። ያላችሁን ጥያቄ በኮመንት ሴክሽን አስቀምጡልኝ። ቻው ሰለሙን